ለመናገር እኮ ፈርችም። እኔ አባትህ ነኝ። አንተ ምኑን ነው ለመናገር የምትፈራ? ለአባትህ የምትደብቀው ነገር አለ እንዴ? ተናገር። ዝም ብለህ እውነቱን ተናገርማ። እንቀጥ ፍሪያ ብለሃልና፣ አደይ አሞኛል። ከታች ምንህን? ከታች ን ከታች ግራህ ነው። አበይ ደግሞ ምንድነው ምንድነው? እስቲ አደይ ራ ራ ራ ስማስ ቅልስ እንትን ምን ምን አያንቲ አለ እና እስከ ዛሬ መሆንህ ነው

የሚሻል እሱ ማ አለ ለካ የእሷ ይሻላል። እዚያው ማታውቃት እሷ ትሆን እ እሷ ትሆን አሌ ሌላ ባህላዊ ሐኪም ቤትማ አይሆንም። በመድኃኒት በምኑ በቅጠላ ቅጠሉ እንዲህ የሚያደርገው እሱ ደግሞ አይሆንም። ጨርሶ ተቦታው ላይ ቢያጠፋው እሱ አይሆንም። እናማ ምን እናደርጋለን መሰለህ አሁን ሐኪም ቤት እንድ በቃ እዚያ እንዲያደርገሽ ተቆረጠች እንግዲህ ምንም ይሻላል ከቆረጠችሁ እኔ እንሆናለሁ። እንግዲያስ እንዲህ እናድርግ። እቤት እንግባና አሳጌኝ እኔ አላህ ሀኪሞ እቤት ሂጅ። እንዲህ የሚያደርግ መድኃኒቱን ብቻ